የደም ህክምና ሙያዎች ደምን የሚያካትቱ በሽታዎች ያሉትን ሰዎች ይጠብቃሉ። ስለ ደም ሲያስቡ የደምን ሊያስከትሉ የሚችሉ በሽታዎች ብዙ አሉ። ስለዚህ እንደ ደም እጥረት ዝቅተኛ እንክላሎች፣ ዝቅተኛ ነጣብር ህዋስ ብዛት እና የደም ብዛት ልዩ ልዩ ችግሮች እንደዚህ በጣም የተለመዱ ናቸው። እንደ የደም ህክምና ሙያ ሰራተኛ እነዚህን ሁኔታዎች ማለመ ማድረግ፣ እነዚህ ታካሚዎች ለምን እንደዚህ ያሉ የደም ችግሮች እንዳላቸው ማረጋገጥና በትክክል ማለመ ማድረግ በኋላ በጣም የሚያገለግል ህክምና ማቅረብ ላይ ሚና እየጫወትኩ ነኝ። ከዚህ በተጨማሪም የደም ህክምና ሙያዎች ደም መፍሰስ እና የደም መጋጠም በሽታ ያላቸው ታካሚዎች ላይ ሚና ያላቸው ናቸው። እንደምታውቁት ደም በጉዳት ላይ ማጋጠም አለበት እና እንደዚህ ያሉ የመጋጠም ሂደቶችን ሊያጋጥሙ የሚችሉ ብዙ ሁኔታዎች አሉ። አንተ ሰምተህ ነበር ዘረ ትሮምቦሲስ ሰምተህ ነበር ዘረ የደም መፍሰስ ችግር። ስለዚህ እንደ የደም ህክምና ሙያ ሰራተኛ እንደዚህ ያሉ ታካሚዎችን እንኳን እንከማለሁ። የደም ህክምና አንድ ከሚስተካከለው አስፈላጊ አካል የደም ካንሰር ያላቸው ታካሚዎችን የምንሰጥ እንክብካቤ ነው። ሉኪሚያ፣ ማይሎማ፣ ሊምፎማ ያሩ ቃላት ሲጠቀሙ በሁሉም ህዝብ መካከል አንድ አይነት ፍርሃት እና መጨነቅ ይኖራል። ነገር ግን እኛ እንደ የደም ህክምና ሙያ ሰራተኞች የምናደርገው እነዚህን ሁኔታዎች በትክክል ማለምና በጊዜያዊ የሆኑ የህክምና ዘዴዎችን መጠቀም ነው። ስለዚህ እነዚህ ታካሚዎች ህክምናቸውን አልፈው እና ከህክምናቸው በኋላ የሚያምሩ ህይወት እንዲኖራቸው ነው። በተለይም ከደም ክፍለ ህክምና ክፍለ ህመም ጋር በአፖሎ ዋነኛ ሆስፒታል ውስጥ በጊዜያዊ የሆነ ቴክኖሎጂ እንጠቀማለን። የመደበኛ ኪሞቴራፒ እንጠቀማለን። ኢሚኖቴራፒ እንጠቀማለን የዘር ህዋስ ተተኪ ማስተላለፍ እንጠቀማለን እና ታካሚዎች እንደ ኪያርዲ ህዋሶች ያሉ የተሻለ ህክምና ሲያስፈልጋቸው ይህም ይሰጣል።